የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የተቀናጀ የግብርና ልማት ጥረት ለሀገራዊ ማንሰራራት በሚል መሪ ቃል የ2017 አፈጻጸም ማጠቃለያ ጉባኤና የ2018 የበጋ ወቅት ስራዎች ንቅናቄ መድረክ በዱራሜ ከተማ አካሂዷል። በንቅናቄ መድረኩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው 2018 ከተስፋ ብርሃን ወደ ሚጨበጥ ተስፋ የታወጀበት ዓመት ነው ብሏል። 2018 ከተስፋ ብርሃን ወደ ሚጨበጥ ተስፋ ብለን ያወጅንበት ዘመን ነው። በዚሁ መሰረት በርካታ ስራዎች በሀገር አቀፍ ደረጃ የተሰሩ ስራዎች አሉ። እነዚህ ስራዎች መሰረት አድርገን አንዳንዱን ተስፋ ብቻ ነበር ወደሚጨባት ተስፋ ለማሸጋገር ተሞክሯል። ለምሳሌ የህዳሴ ግድብ ማጠናቀቅ የማዳበሪያ ፋብሪካ የመሰረት ድንጋይ መጣል፣ የጋዝ ማውጣት ፕሮግራም እና እሱን ተግባራዊ ለማድረግ የተሰሩ ስራዎች፣ የኒክለር ማብለያ መታወጁ፣ ሌሎች ልዩ ልዩ ፕሮግራሞች ተግባራዊ መደረጋቸው ከተስፋ ብርሃን ወደሚጨበት ተስፋ የሚለው ነጥብ ላይ አድርሶናል። በክልላችንም ተመሳሳይ በሁሉም ሴክተር ያቀድናቸው እቅዶች አምና ከነበሩበት ለውጥ ያሳዩበት በዚህ አመት የህብረተሰብ ተጠቃሚነታችንን ለማረጋገጥ ሞር የምንሰራበት አመት ስለሆነ ይህን አያይዞ መረዳት እጅግ በጣም ያስፈልጋል። ግብርና የሀገር ሁለንተናዊ እድገት በመቀየር የኢትዮጵያ ብልጽግና ለማረጋገጥ ወሳኝ መሆኑንም ርዕሰ መስተዳድሩ ገልጿል። ግብርና ሁለት ባህሪያት አሉት። አንዱ የሀገር ኢኮኖሚን በመቀየር የሀገር ኢኮኖሚን በመገንባት ብቻ ሳይሆን በመቀየርና በማሸጋገር የራሱ አስተዋጽኦና የራሱ ባህሪ አለው፣ ያሸጋግራል ሁለተኛው የቤተሰብ ብልጽግናን በከተማና በገጠር ለማረጋገጥ ወሳኝ ሚና ካላቸው ምሰሶዎች መካከል አንዱ ተብሎ ነው የሚወሰደው። ወይም ቅርብ ነው። የቤተሰብ ብልጽግናን ለማረጋገጥ በከተማን በገጠርም ግብርና ቅርብ ምሰሶ ተብሎ ነው የሚወሰደው። በምክትል ርዕሰ መስተዳድር ማድረግ የገጠር ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኦስማን ሱሩር በበኩላቸው ሀገራዊ ማንሰራራት ለማፋጠን የግብርና በርክቶ የላቀ ነው ብሏል። ሀገራዊ ማንሰራራትን ለማፋጠን ግንባር ቀደም ዘርፍ ነው። በመሆኑም ባለፉት ሁለት ዓመታት የክልሉ ግብርና ቢሮ ግብርናን ለማዘመን ዘርፍ በብዙ ጥረት ሲያደርግ ቆይቷል። በተለይም ተከታታይነት ያለው ህብረተሰብ አቀፍ ንቅናቄ በማካሄድ በእቅዶቻችንና በአፈጻጸም አቅጣጫዎቻችን ከክልል እስከ ቀበሌ እስከ ህብረተሰብ የዘለቀ ውጤታማ መግባባት ተፈጥሯል። በመሆኑም መግባባቶቻችንን ተስፋ ሰጪ የምርታማነት እድገትና የህዝብ ተጠቃሚነት እየተረጋገጠ መጥቷል። በክልሉ ከዚህ ቀደም ያልተለመዱ የኢኮኖሚ ጠቀሜታ ያላቸው ቅመማ ቅመምና ሌሎችም የሰብል አይነቶች እንዲመረቱ በማድረግ ህብረተሰቡን ተጠቃሚ ማድረግ መቻሉንም ገልጿል። ከዚህ ቀደም ብዙም በክልላችን ያልተለመዱ ከፍተኛ የኢኮኖሚ ጠቀሜታ ያላቸውን የምርት አይነቶችን እንዲያመርቱ ላብነት እንደ ቺያሲት፣ ሮዝመሪ፣ ሌሎችም ሰብሎች ማንሳት ይቻላል። ባለፉት ሁለት ዓመታት በተከናወኑ የግብርና ሥራዎች ተጨባጭ ውጤት የተመዘገበ ሲሆን በሁሉም የግብርና ምርቶች እድገት መታየቱንም አቶ ኦስማን አስረድተዋል። በሁሉም የግብርና ምርቶች የምርታማነት እድገት በሁሉም የሰብልና የእንስሳት ምርቶች ታይቷል። ለአብነትም በወተት፣ በእንቁላል፣ በበቆሎ በስንዴና አትክልት ሰብሎች እና የእንስሳት ውጤቶች ከፍተኛ የሆነ ምርታማነት ማነት ማየት ጀምረናል። በንቅናቄ መድረኩ በግብርና ዘርፍ አርአያነት ያለው ተግባር ያከናወኑ አርሶ አደሮች፣ ባለሀብቶች፣ ባለሙያዎች፣ አመራሮችና መዋቅሮች እንዲሁም በዘርፉ ተሳታፊ የሆኑ ባለድርሻ አካላት እውቅና ተሰጥቷቸዋል።